ወጣቶቻችንን ካሉበት የፈሳድ አስፈሪ ሁኔታ የሚመለሳቸው ከሌለ ይህቺ አጭር እድሜ ሳያስቧት በሐራም ላይ ሳሉ ቶሎ ታልቅባቸዋለች። ምናልባት እኒህ ወጣቶቻችን አንድ ቀንም እንኳ ለአላህ ሳይጎነበሱ ሳይሰግዱ ሊሆን ይችላል፣ ይህቺ እድሜያቸው በቶሎ የምታልቀው። እንደምናያቸው አሁን ወጣቶቻችን ገና ቀብር ሳይገቡ ራሳቸውን በአሳማሚ ከንቱ ስሜት እያሰቃዩ ነው። የሚገርመው እኒህ ወጣቶቻችን ወደ አላህ የሚመልሳቸው መሐደራ ለማዳመጥ እንኳን ፍላጎት የላቸውም። ለዛም ነውኮ እኮ ቁርአንን ከፍተው ለመቅራት ልባቸው ፍላጎት የሌለው። ለዚህ ነው ሁልጊዜ ጊዜ በተለያዩ መሐደራዎቻችን እናንተን ካላችሁበት ጨለማና ከገባችሁበት ከንቱ የስሜት ውቅያኖስ ለማውጣት የምንታገለው ወሩባ ማጣለ عليه العمر فاشتغل بالشهوات

በ ላ በአላ ይሆንብኝ፣ ይህቺ እድሜያችን ወደድንም ጠላንም በቶሎ ታልቃለች። ግን የሚያስፈራው ጥያቄ ምን ይዘን ነው አላህ ፊት የምንቀርበው? እንደምታዩት ቀኑ፣ ጊዜው፣ ወሩና አመቱ በፍጥነት እያለፈ ነው የሚገኘው። ሐቂቃ አሁን ያለንበት ጊዜ ፊትናና ፈሳድ በጣም የተጥለቀለቀበት ጊዜ ነው። ያው ሁላችንም አላህን የሚያስደስ ስራ ሰርተን መሞት እንፈልጋለን አይደል? ስለዚህ ውድ የእስላም እህት ወንድሞቼ ያቺ የነዳሟ አቀን ሰዓት ሳትመጣ በፊት በቅድሚያ በእናንተና በአላህ መካከል ያለውን ነገር አስተካክሉ ነገ አላህ ፊት ቁመን የምንጠየቅበትን ክስተት አስቡት ምን ያክል እንደሚያስጨንቅ ሁላችሁም ለሰራችሁት አጸያፊ ወንጀል መጸጸት ወደ አላህ መመለስ ይኖርባችኋል በአላህ ይሆንብኝ በአላህና በእናንተ መካከል ያለው ነገር ሲስተካከል ከዱንያ ሰዎች ጋር ያላችሁ ችግር ይስተካከላል እናንተ ውድ የአላህ ባሮች ሆይ ያቺን አሳማሚ ሰዓት አትፈሯትም የምትፈሯት ከሆነ ለምን ወደ አላህ ለመመለስ ዛሬ ነገ ትላላችሁ? እህት ወንድሞቼ ቆይ ለምን በማይረባ ከንቱ ስሜት ላይ ትወርቃላችሁ? ለምን ይህን ሁሉ መሃደራ ያዳምጣችሁ ልባችሁ ውስጥ የአላህ ፍራቻ መቀመጥ አልቻለም? ለምን እያያችሁ አይደል? በየቀኑ ምን ያክል ሰው እየሞተ እንደሆነ፣ ይህን ስታዩ ትንሽ እንኳን አትፈሩም? በአላህ ይሆንብኝ፣ እናንተ አላህን ለማግኘት ስትጓጉ አላህም እናንተን ለማግኘት ይጓጓል። ግን ውድ እህት ወንድሞቼ ዋናው የኛ ወጣቶች ችግር ዝንጉነት ነው።

ነገ ሙሐደራዎች ቢደረግላችሁ እንደ ቀልድ ነው የምታዩት። የት ናቸው እነዚያ ሙስሊም ወጣቶች በሐራም ነገር ላይ እድሜያቸውን እያሳለፉ የሚገኙ? የት ናቸው? የት ናቸው እነዚያ ሙስሊም ወጣቶች ወደ አላህ ከመመለስ ሙዚቃን፣ ጭፈራን፣ ፊልምንና ሴቶችን በሐራም ነገር ምርጫችሁ ያደረጉ? የት አሉ? ጊዜው አልደረሰም ወደ አላህ መመለሻው? አረ ተው ተመለሱ፣ ተው የታለ ቁጥብነታችሁ? የታለ ሐያ? የታለ ፍራቻችሁ? የታለ ኢማናችሁ? በአላህ ይሆንብኝ ወየውላችሁ ዛሬውኑ ወደ አላህ ለመመለስ ካላሰባችሁ ወየውላችሁ። ያችን አሳማሚ ቅጣት ልትፈሩ ይገባል። ወየውላችሁ የአላህ ጀነት እናንተን እየተጣራች፣ እናንተ ጀሃነም ንፈላጊ ከሆናችሁ ወየውላችሁ። የአላህ ቃል ጠባቂዎች፣ የእናትና አባትን ሐቅ ጠባቂዎች፣ የሚስኪኖች ሐቅ ጠባቂዎች ከሆናችሁ በተውሂድ እንድትሞቱ አላህ እድሉን ይሰጣችኋል። በአላህ ይሁንብኝ የሰገራችሁት ሶላት፣ የሰጣችሁት ሰደቃ፣ ያደረጋችሁት ዱዓ፣ ለሊት የቆማችሁት ቂያሙል ሌይል፣ የረሱል ውዴታችሁ ሰዎችን ወደ መልካም የተጠራችሁት ዳዕዋና ከመጥፎ የከለከላችሁት ተግባራችሁ ይህ ሁሉ በአላህ ዘንድ አንገታችሁን ቀና ያደርጋችኋል። ስለዚህ እህት ወንድሞቼ፣ ጊዜውን ተጠቀሙበት። ወደ አላህ ለመመለስ ዛሬ ነገ አትበሉ። አላህ ሕዝነቱንና ራሕመቱን በእናንተ ላይ እንዲያደርግላችሁ ዱዓዬ ነው። اللهم اني اسالك يا رب العالمين ان تجعلنا من اهل الجنه اللهم اجعلنا من اهل الجنه